አሁን ወደ ሁለተኛው ተሸላሚ እንሄዳለን። በ1948 እንደ ኢትዮጵያ አቆጣጠር አቤል አድማሱ በወለጋ ጠቅላይ ግዛት ቄለም አውራጃ ደምቢዶሎ ከተማ ተወለደ። አባቱ አቶ አድማሱ ካሳ ስመኝ፣ በንጉሰ ነገስቱ ዘመን ከፍተኛ የሀገር አስተዳደር ሰራተኛ ነበሩ። እናቱ ወይዘሮ እልፍነሽ ዘነበ እንግዳሸት ስድስት የተለያዩ የሀገር ውስጥ ቋንቋዎችን አቀላጥፎ ይናገሩ ነበር። እናትና አባቱ የእህል ውሃ ጉዳያቸው ፈጥኖ በማብቃቱ አብረው ለመኖር የነበረ ህልማቸው ተጨናገፈ፣ ተለያዩ። ትንሹ አቤል ከእናቱ ጋር ወደ ሀገሪቱ መዲና አዲስ አበባ መጥተው መኖር ጀመሩ። ለእናቱ የመጀመሪያ ልጅ ለአያቶቹም የመጀመሪያ የልጅ ልጅ በመሆኑ እንደተወደደ በቤተ ዘመድ ተከቦ በአያቶቹ ኮልፌ ሰፈረ ሰላምና ኳስ ሜዳ አክስቶቹ ጋር አዲስ ከተማ አደገ። አቤል አብዛኛውን የልጅነት ዘመኑን ያሳለፈው በልደታ ወረዳ አጂፕ ቤንዚን ማደያ አካባቢ ነው። ከአሮጌው አየር ማረፊያ በታች ከምድር ጦር ማመላለሻ ትምህርት ቤት ቀጥሎ በጅማ መንገድ ላይ የታወቁት የኢትዮጵያ አርበኛ ቢትወደድ ያረጋል ረታ የራሳቸውና ቤተሰቦቻቸው መኖሪያ አካባቢ በመሆኑ ለልጆቻቸውና ለሰፈሩ ሕፃናት የቄስ ትምህርት ቤት እንዲማሩ በማለት ከጎንደር ድረስ ካህን አስመጥተው ለካህኑ ቤትና ቀለብ ቆርጠው ነበር። በዚህ አጋጣሚ ከባለታሪኩ ታሪኩ ቤተሰቦች ጋር በነበረው ቅርርብ እሱም የዚያ ዕድል ተጠቃሚ በመሆን ከፊደል ጀምሮ እስከ ዳዊት ተምሯል። በአንድ ዳዊት ከተማሩት ጓደኞች ውስጥ አንዳንዶቹ እዚሁ ቶሮንቶ ይገኛሉ። ከዚሁ ጋር ተያይዞ መጠቀስ የሚገባው የደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ሲመሰረት እንደ ዛሬው የተደራጀ የሰንበት ትምህርት ቤት ባይኖርም ባገኘው የቄስ ትምህርት ምክንያት በመዘመራነትና በወጣቶች ኮሚቴ ውስጥ ያገለግል ነበር። ስምንተኛ ክፍልን ሚኒስትሪውን በጥሩ ውጤት አልፎ የሁለተኛ ደረጃ ትምህርቱን በልዑል መኮንን ሁለተኛ ደረጃ ትምህርት ቤት እስከ 11ኛ ክፍል ከተማረ በኋላ በወቅቱ በነበረው የሀገሪቱ የፖለቲካ ቀውስ ምክንያት ትምህርቱን ለአንድ ዓመት አቋርጦ በድጋሚ የ12ኛ ክፍል ትምህርቱን መድኃኔዓለም ሁለተኛ ደረጃ ትምህርት ቤት ገብቶ አጠናቋል። አዲስ አበባ ቴክኒካል ኮሌጅ ወይንም ተግባረ እድ በማታው ትምህርት ክፍለ ጊዜ ለ3 ዓመት የሚሰጠውን ትምህርት በሚገባ በመከታተል በአውቶ ሜካኒክ ዲፕሎማውን አግኝቷል። በመቀጠልም በዘመኑ በሀገራችን ብቸኛና የመጀመሪያ የከባድና ቀላል መኪና መገጣጠሚያ ወይንም አሚቼ ኩባንያ በመካኒክነት ተቀጥሮ በተለያዩ ክፍሎች ቺፍ ሜካኒክና፣ ፎርማን በመጨረሻም የኳሊቲ ኮንትሮል ኃላፊ ሆኖ ለ14 ዓመታት አገልግሏል። አቶ አቤል በኑሮ ለመሻሻል ሲል ከስራው ጎን ለጎን ደግሞ ልዩ ልዩ የንግድ ስራዎችን ሲያከናውንና ለሌሎች ሰዎች የስራ እድል ሲፈጥር እንደነበር አሁንም በሕይወት የሚገኙ ወዳጆች የሚያውቁት ሀቅ ነው። አቶ አቤል ኢትዮጵያ በነበረበት ዘመን የተቸገሩ፣ የታመሙ፣ በልዩ ልዩ ምክንያት የሌላ ሰው እርዳታ የሚፈልጉ ወገኖች ዘንድ ቀድሞ በመገኘት በገንዘብ በቁሳቁስ ወይም በምክር ከፍተኛ መስዋዕትነት የከፈለ ከራሱ ይልቅ ለሌላ ሰው የሚያስብ ፈሪሃ እግዚአብሔር ያደረበት ለወዳጆቹ ራሱን አሳልፎ የሚሰጥ በተለይ በደርግ ዘመን ከሀገር ለመውጣትና ፓስፖርት ለማግኘት ብዙ ውጣውረድ የገጠማቸውን ጓደኞቹንና ዘመዶቹን ልዩ ልዩ አጋጣሚዎችንና ዘዴዎችን በመጠቀም የሚያውቃቸውን በግንባር ቀርበው በማስቸገር ሌሎች ወዳጆቹ ፓስፖርት እንዲያገኙ ማድረግ ብቻ ሳይሆን አልፎ አልፎ የአውሮፕላን ትኬት መግዛት ላልቻሉት በራሱ ገንዘብ እየገዛ ወደፊት ሰርታችሁ ትልኩልኛላችሁ እያለ ሲረዳ ቢቆይም፣ አብዛኞቹ ግን እንኳን ገንዘቡን ሊልኩለት ቀርቶ ሰላምታ እንኳን የማይልኩለት ነበሩ። አቶ አቤል አድማሱ ምንም እንኳን በሀገሩ ላይ ሰርቶ ለመለወጥና ለመሻሻል ጥረት ቢያደርግም የሀገሪቱ መመሪያ የነበረው ሶሻሊዝምና በወቅቱ የነበሩ የፖለቲካ ካድሬዎች የእርሱን መበልፀግ ስላልወደዱትና ከርዕዮተ ዓለሙ ጋር ይቃረናል በማለት በተለያየ ምክንያት ችግር እየፈጠሩና በፖለቲካው ቢሮዎች በየምክንያቱ እየጠሩ ዛቻና ማስፈራራት ስላበዙበትና እሱ ይህንን ጫና መቋቋም ስላልቻለ እንደ አውሮፓ አቆጣጠር ኖቬምበር 1988 ለአንዴና ለመጨረሻ ጊዜ የሚወዳትን ሀገሩን ጥሎ ተሰደደ። ጣሊያን ሀገር ለ11 ወራት በስደት ከቆየ በኋላ በግለሰቦች ስፖንሰርነት ወደ ምድረ ካናዳ ኦክቶበር 1989 ቶሮንቶ መጣ። ቶሮንቶ በገባ በአራተኛው ቀን አብሮት ከስደት ከመጣ ጓደኛው ጋር እየዞሩ ስራ ሲፈልጉ ካናዲያን ታየር በተባለ ካምፓኒ በአጋጣሚ የሜካኒክ ማስታወቂያ ተመልክተው ኃላፊውን አነጋግረው አቶ አቤል እንዲቀጠር ፈቀደለት። ከዚያም በመኪና ዘይት መለወጫ ክፍል ወይንም ፒትስቶፕ ሁለት ዓመት አገለገለ። በዚያን ወቅት ነው በካናዳ የአውቶ ሜካኒክ የአነስተኛ የከባድ ተሽከርካሪዎች ፕሮፌሽናል ላይሰንሱን ያገኘው። 1991 ጁላይ ኢትዮጵያ የምትገኘውን እጮኛውን ወይዘሮ ፋሲካ ከበደን በጋብቻ ስፖንሰር ወደ ቶሮንቶ አስመጣት። ቀጥሎም ኦክቶበር 25 1991 ጋብቻቸውን በተክሊል ፈጸሙ። አቶ አቤል አድማሱ ከ1991 ዓ.ም ጀምሮ እስከ 2012 ዓ.ም ድረስ ደሉክስ ላቦራቶሪ በሚባል የፊልም ኢንዱስትሪ ውስጥ ተቀጥሮ በልዩ ልዩ ቴክኒካል ስራ ከፍተኛ ፕሮጀክቶችን በመምራት የኃላፊነት የሥራ ድርሻውን ተወጥቷል። በዚህ አጋጣሚ በርከት ላሉ ኢትዮጵያውያንና የሌሎች ሀገር ተወላጆች የሥራ ዕድል እንዲያገኙ ምክንያት ሆነዋል። ይህንንም በዚሁ በቶሮንቶ የሚኖሩ ብዙዎች የሚመሰክሩት ሐቅ ነው። አቶ አቤልና ወይዘሮ ፋሲካ በጋብቻቸው ማርያም፣ አዊትና ሚካኤል የሚባሉ ልጆችን አፍርተዋል። ኮሚኒቲ አገልግሎት ከ1990 ዓ ም ጀምሮ በቶሮንቶ የቅድስተ ማርያም ቤተ ክርስቲያን አባልነት ተመዝግቦ በመጀመሪያ በሕንፃ ኮሚቴ ቀጥሎም በሰበካ መንፈሳዊ ጉባኤ አባል ሆኖ በተደጋጋሚ በመመረጥ የቤተ ክርስቲያኗን ታላቅ ካቴድራል ተሰርቶ እስኪያልቅ ድረስ ከፍተኛ የማስተባበርና የመምራት ቁርጠኛ መስዋዕትነት ከፍሏል። በሀገር ውስጥና በውጭው ዓለም የነበሩትን ሁለት ሲኖዶሶች ወደ አንድነት ለማምጣት በነበረው በአውሮፓና በሰሜን አሜሪካ የተቋቋመው የሰላምና የአንድነት ጉባኤ አባል ሆኖ የበኩሉን አስተዋጽኦ ከማድረግም በላይ የሁለቱን ሲኖዶሶች የእርቅ ሂደት በቦታው ተገኝቶ ያሰባሰበውን ጠቅላላ ሪፖርት በጽሑፍ አቅርቦ ለታሪክ እንዲቀመጥ አድርጓል። በመጨረሻም በካናዳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በሚል ብዙ የተደከመበት መጽሐፍ አዘጋጅቶ ለቤተክርስቲያኗ በስጦታ አበርክቷል። ያችሁት የሁለተኛው የማህበረሰብ አገልግሎት እውቅና ተሸላሚ አቶ አቤል አድማሱ ናቸው። አቶ አቤልን በትህትና ወደዚህ እጋብዛለሁ። ከቡራትና፣ ክቡራን እንደምናመሻቸው በመጀመሪያ ሁሉም በላይ የፍጥረታት ፈጣሪ እና ገዥ ሙሉ በኩለሄ የሆነው ቅዱስ እግዚአብሔር በዛሬዋ ቀን ይህ እንዲሆን ስለፈቀደ የተመሰገነ ይሁን። በመቀጠልም በእድሜ የታናሻችን ነገር ግን በመልካም ቁብ ነገር ስራ ከሁላችንም በልጦ የተገኘ ወንድማችን አቶ ብርሃኑ ተክለሚካኤል የብርሃን ቲቪ መስራችና ባለቤት ሌሎች ማድረግ ሲገባቸው ያላደረጉትን የተረሱ ሰዎችን በማስታወስ የምስጋና መርሃ ግብር አዘጋጅቶ እኔንምና ሌሎችን ለዚህ ሽልማት ስለመረጠኝ እጅግ አድርጌ አመሰግናለሁ። አቶ ብርሃኑ ተክሌ ሚካኤል በቤተ ክርስቲያናችን ዙሪያ በየወቅቱ በሙሉ ፈቃደኝነት ያለምንም ክፍያ በቤተ ክርስቲያናችን ዙሪያ በየወቅቱ በመውሎ ፈቃደኝነት ያለምንም ክፍያ የቤተ ክርስቲያናችን እድገት ጥንካሬ የሚገልጽ በፎቶግራፍ የተደገፈ ዘገባ በማቅረብ በዓለም ዙሪያ እንዲሰራጭ ያደረገ እና አሁኑም በዚሁ ስራዊ የቀጠለ ውድ እና ብርቅ የሆነ የኮሚኒቲያችን አባል ነው። ለዚህ ሁሉ ጥረት ከጎኑ የቆመችው ክብርት ባለቤቱ መስከረም ባለቤቱ መስከረም ከፍተኛ ምስጋና ይገባታል። በተለይ ሁላችንም የማንረሳው ከአምስት ዓመት በፊት በዓለም ላይ ተከስቶ በነበረው ወረርሽኝ ሁላችንም ቤት ዘግተን ከቤተ ክርስቲያን ርቀን በነበረበት ወቅት በቤተ ክርስቲያኑ ካህናትና የአስተዳደር አባላት ጋር በመተባበር በየሰንበቱ ቤታችን ቁጭ ብለን ከቤተ ክርስቲያን የሚተላለፈውን የቅዳሴ ስርዓት እንድንከታተል ያደረገ የቁርጥ ቀን ወንድማችን ነው። ጥቂት ነገር ለመጨመር በሀገራችን በነበረው ጦርነት ለተጎዱና ለተፈናቀሉ ወገኖች እርዳታ ሲያስፈልግ የክናስን ከመሳሰሉ ታላላቅ የእርዳታ ድርጅቶች ጋር በመተባበር ያደረገው እርዳታ እና የሚዲያ ሽፋን ለታሪክ የሚቀመጥ ነው። እኔ በግሌ ልዩ ልዩ ሆስፒታልና የጤና ተቋማትን በመለመን ያሰባሰብኳቸውን ግምታቸው 28 ዶላር በላይ የሚገመቱ ቁሳቁሶችን ወደ ኢትዮጵያ ስልክ የኤክናስ ካናዳ ተቋምና የግል ጓደኞቼ አብዛኞቻቸው እዚህ ያሉ ያደረጉልኝ እርዳታ የሚዲያ ሽፋን በመስጠት የተባበረኝም ወንድም ነው። እንደገና በተጨማሪ በልዩ ልዩ የጤና ተቋማት ያሰባሰብኩትን ልዩ ልዩ የሕክምና መገልገያዎች ደግሞ የቅርብ ጓደኞቼ ባደረጉልኝ የገንዘብ ድጋፍ ኢትዮጵያ ለሚገኘው ሜቄዶንያ ድርጅት ዋጋ ግምታቸው ከ60 ሺህ ዶላር በላይ የሚገመጡ የህክምና መገልገያ እቃዎችን ስልክ አሁንም አቶ ብርሃኑ ከኔ ጋር በመቆም የሚዲያ ሽፋን በመስጠት ያደረገው ድጋፍ በታሪክ ተመዝግቦ ይቀመጣል። አቶ ብርሃኑ አንተንና ቤተሰብን እግዚአብሔር ይባርካችሁ። በመቀጠልም ውዷ ባለቤቴን ወይዘሮ ፋሲካ ከበደን በዚህ እናንተ ፊት ለማመስገን ፈቀዱልኝ። ወይዘሮ ፋሲካ እኔ ቤተ ክርስቲያን መመናን በከጣጣ ልብኝ አደራ ለመወጣት በህንፃ ግንባታ ወቅት ሌት ከቀን በምታትርበት አመታት ውስጥ ከእግዚአብሔር የተሰጡንን ሁለቱን ልጆቻችንን ምንም እንዳይጎድልባቸው ተንከባክባ በማሳደግ ረገድ ከፍተኛውን ድርሻ የተወጣች እኔንም ከጎኔ ሆና አይዞህ የምትለኝ ባለቤቴ የመልካም ሚስት ምሳሌ በመሆኗ እጅግ አድርጌ በእናንተ ፊት አመሰግናታለሁ። በአጋጣሚ ዛሬ በአንድ ጉዳይ ምክንያት ልትገኝ አልቻለችም። በዚሁ አጋጣሚ ማርያማዊት፣ ልጄ ማርያማዊትና ይቅርታ ልጄ ማርያማዊት እና ሚካኤልን ስለ ፍቅራችሁ፣ ስለ ደጋፋችሁ አመሰግናለሁ። ንግርግሬ ለማጠቃለል የዛሬው የኔ የምስጋና ሽልማት ተጋሪ ናችሁ ብዬ የማምንባችሁ የቅርብ ጓደኞቼ፣ የእስልምና ተከታይ ወንድሞቼ፣ የፕሮቴስታንት እምነት ተከታይ ወንድሞቼ እና ወዳጆቼ፣ በመንበረ ብርሃን ቅድስት ማርያም ጠቅላላ ምዕመናን እናንተ ለአገልግሎት የመሳካት ግባት ስለሆናችሁ እጅግ አድርጌ አመሰግናለሁ። በዚህ አጋጣሚ ክቡር ሊቀ ካህናት ምሳሌ እንግዳ ዛሬ አረጋዊ ቢሆኑም ከምንም አንስተው ቤተክርስቲያናችን እዚህ ላይ ስላደረሱ በዚህ አጋጣሚ በድጋሚ እሳቸውን ክብር ይስጥልን፣ አመሰግናለሁ። አይዳ እባላለሁ ከዋዜማ ሬስቶራንት 360 ዳንፎርት አኒ እንኳን ለ15ኛ ዓመት በሰላም ለብርሃን ቲቪ አኒቨርሰሪ እንኳን አደረሳችሁ ብርሃን ቲቪ ለ15 ዓመት ያህል በደንብ አድርገው አገልግሎናል እንግዲህ ወደፊትም ያገለግለናል እኛም አብረን እውነን እንኳን ደስ አለ ብርሃን ቲቪ በዚህ አጋጣሚ አርብ፣ ቅዳሜ፣ እሑድ ላይፍ ኤንተርቴንመንት ዋዜማ ሬስቶራንት አለ። መታችሁ፣ ተዝናኑ፣ እንጆይ አርጉ እላለሁ፣ ጋብዛለሁ። ቴንክ ዩ